መጀመሪያ ጊዜ በኢትዮጵያ የታገተው ፕሌን ወይንም ደግሞ አይሮፕላን ምን ይሆን ሚስጥሩ? ዛሬ ከመጀመሪያው እስከ መጨረሻው አብረን የምናይ ይሆናል። አብራችሁን ቆዩ። ከመጀመሪያችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ላይክ ማድረግ እንዳይረሳ ወደ ቪዲዮ። ጊዜው በ1996 ነበረ። ከኢትዮጵያ ወደ ኬንያ በረራ ነበረው የኢትዮጵያ ፕሌን ማለት ነው። እናም ይህን ክስተት ማንም አላወቀውም። ምክንያቱም የዚህ ክስተት አስገራሚነት በቪዲዮ መጨረሻ ላይ የምታዩት። ከመቶ ሰማንያ ሰው በላይ ጭኖ የነበረው ፕሌን በአንዴ እንዴት አመር ሊሆን ቻለ? ይሄዚህ ምስጢር በጣም ቀላል ነገር ነው። ምክንያቱም ከብዙ ሰዎች ሰምታችሁ ሊሆን ይችላል ግርምትንም ጭሮባችሁ ሊሆን ይችላል። ፕሌኑ ውስጥ ከነበሩ መቶ ሰማንያ ሰዎች ፊፍቲ ኦን ፒን የሆኑ ሰዎች ወይንም ደግሞ ዘጠኝ ሰዎች እዚህ ስክሪን ጋር ያሉ ሰዎች በሙሉ ማለት ነው ዘጠኝ ሰዎች እንዳለ ሙሉ በሙሉ አጋቾች እንደነበሩ ተነግሯል። እንዴት ፓስፖርት ወይም ደግሞ ቪዛ ሳይፈቀርላቸው ወደ ኬንያ ሊሄዱ ቻሉ የምትሉ አጠፉም ኬንያ ብዙም እንደዚህ አይነት ፊሊንግ የሚታይባት ሀገር አይደለችም። ወግም አያጠብኩም። ፓስፖርት ካለ ቀላል ነው ወደ ሀገሪቷ ትገባለህ። እንዴት አጋች መሆናቸው አልታወቅም። ፊታቸውስ እንዴት አይታወቅም። እንዴት የያዙት መሳሪያስ አይታወቅም። እንዴት ልትሉ ትችላላችሁ። ምክንያቱም ወደ ኬንያ ነው። በዛ ሰዓት ደግሞ ሰዓቱ ኤኒታይም ቱል ወይም ደግሞ በጣም ደርሶ ስለነበር የሚሉበት ሰዓት በጣም ተቻኩሎ ነው ማለት ነው የወጡት። እንደ አጋጣሚ ሆኖ ከሰማይ ከጉም በላይ ከ60 ወር ሰባ ኪሎ ሜትር እንደደረሱ አጋቾቹ ተነስተው ይሄን አይሮፕላን አዙረህ እኛ ወደምንፈልገው ቦታ የማትወስደው ከሆነ አብረን ተከስክሰን የምንሞት ይሆናል ብለውታል ማለት ነው። አብራሪው ወይም ደግሞ ፓይሎት እናንተ ወደምትፈልጉት ሀገር የሚያደርስ በቂ ጋዝ የለንም ቢላቸው፣ እነሱ ግን ጭራሹንም አልሰሙትም። አዙረው እኛ አንድ አይሮፕላን ምንም ነገር ሳይሞላ እስከ አስራ ሁለት ሰዓታት ድረስ እንደሚጓዝ እናቃለን እንዳሉትም ተነግሯል። ሁሎችም በዚህ ግርምት ቢደነግጡም ምንም የሚያመጡት ነገር የለም። ምክንያቱም ከሰማይ በላይ ወይም ደግሞ ከጉም በላይ ናቸው። ዘለው ሮጠው እንዳያመልጡ ከሰማይ በላይ ናቸው። እንዳያሳረፉት ሁሎችም ይሞታሉ። ስለዚህ ያለው ማራጭ ፕሌንጀት አብራሪው እነሱን መለማመጥ ብቻ ነው። እነሱ ግን ጭራሽ አልሰሙትም። እኛ ወደምንፈልገው ሀገር ካልሆነ አብረን እንከስክሳለንና እንሞታለን እንጂ አንተ ብቻችሁን አትሄዱም ብለዋል ማለት ነው። ፕሌንጀት ላይ የነበሩም ከሰማኒያ ወይም ደግሞ ከመቶ ሰማኒያ በላይ የነበሩ ሰዎች ክስተት እስካሁን አልሰሙም ነበር። ለአፍታም ፕሌንጀት ወይም ደግሞ ከፕሌንጀቱ አጠገብ የሚቀመጠው ጓደኛውን አንቁ ሲወስደው አንዱ አጋች ማይኩን የመያዝና የመናገር እድል አግኝቷል ማለት ነው። ይሄ ጀግና ፕሌን አብራሪ ለተሳፋሪዎችም እንደዚህ ሲል ተናገረ ያለን ጋዝ በቂ አይደለም ወደዚህ ሀገር ለመሄድ ፣ ስለዚህ ሁላችንም ልንከሰከስ እንችላለን። ይሄ ብቻ አይደለም፣ የግራ ክንፉ እየነደደ ነው ሲል፣ ሁሎችም በመደናገጥ ምን ይሆን ብለው ተነስተው አዩ። አጋቾች ግን አስፈሪና አስደንጋጭ መሳሪያ ይዘው ስለነበረ አንዳችም ሰው ከወንበሩ የተነሳ ሰው የለም። ፕሌን ጀት አብራሪውንም እየደበደቡ ፕሌኑ ጋር የነበረውን ቴክኒሻልም እየቀጠቀጡ እያነደሩት ስለነበረ እረፉ እንገለበጣለን ሁላችንም ከምንሞት ብቻችንን እንረፍ ቢሉም ማንም አልሰማቸውም። የአጋቾቹ መልስም ይሄ ነበረ። እኛ እዛ የምንፈልገው ቦታ ካልደረስን ሁላችንም እንሞታለን እንጂ እናንተ በሰላም ኬንያ አትገቡም ሲሉም ተናግረዋል። አብራሪውም እንደዚህ ሲል ምላሹን ሰጥቷል። እንዴት ምላሽ ይሰጣችኋል አይፈራቸውም ወይ የምትሉ ሰዎች ካላችሁ፣ ሁላችንንም ግርምት የጫነብን እሱ ብቻ ነው። መልሱም ይሄንን ይመስላል። እናንተ ዘጠኝ ሰዎች ናችሁ፣ ከእናንተ ላይ የተሳፋሪዎች ቁጥር መቶ ስልሳ ዘጠኝ ነው። ለምን በእናንተ በዘጠኛችሁ ምክንያት መቶ ስልሳ ዘጠኝ ሰው ከኔ ጋር ጨምሮ መቶ ሰባ ሰው አብረን ለምን እንሞታለን? መሞት ከፈለጋችሁ፣ ኬንያ ገርቷችሁ ወይም ደግሞ ከኬንያ አንስቼ እወስዳችኋለሁ ሲል ፍቃድ ቢሰጣቸውም፣ አይሆንም ከገባን አብረን እንገባለን፣ ካልገባን አብረን እንሞታለን ነበር ምላሻቸው። በእናንተ ምክንያት ይህ ሁሉ ንጹሐን ሰው ለምን ይሞታል? ለምንስ ይሞት? ሲል ምላሹን ቢሰጥም ማንም ሊሰሞ አልቻለም። ስለዚህ ፕሌንጀት አብራሪው ያለው አማራጭ ፕሌኑን ማሳረፍና ማሳረፍ ብቻ ነው። እንዲሁም እየሄደ በህንድ መካከል ያለችው ውሃ ላይ ለማሳረፍ ቢሞክር አልመከርም አልሆነም። ምክንያቱም የላይኛው ኩር ወይንም ደግሞ ክንፍ የምንለው እኛ ወደ ውስጥ ሰምጦ ስለነበር ፕሌኑን ግጭት ወይም ደግሞ አንከባሉ ከዳር ላይ ቢጥለውም ከ50% በላይ የሆኑ ሰዎች ሞተዋል። አጋቶቹም ዘጠኞችም እንደሞቱ ተነግሯል። ግን ደግሞ ደስ የሚያሰኘው ነገር ቢያንስ እንኳን 50% ሰዎች አልሞቱም። አብራሪውንም ጨምሮ በዚህ ክስተት የሞቱት ዘጠኝ አስተናጋጆች የፕሌን አስተናጋጆች ተጫዋቾች ወይም ደግሞ ሰውን የሚያስተናግዱ ሴቶችና ወንዶች እንዲሁም ደግሞ ረዳት ፕሌን አብራሪው እንደሞቱ ተናግረዋል ማለት ነው። ትክክለኛው ፕሌን አብራሪ ወይም ደግሞ ይሄንን ፕሌን ለማሳረፍ የሞከረው ሰውዬ በሕይወት እንደተረፈና ከሱ ጋር ሀምሳ ሰዎች እንደተረፉ ተነግሯል ማለት ነው። በዚሁም ልክ ግን የሞቱት እንደዘው ናቸው ዘጠኙም አጋቾችና እንዲሁም ሀምሳ ንጹሃን ሰዎች በዚህ ክስተት ሙተዋል ነፍሲ ማር እያልን በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸርቆዩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረግ እንዳይረሳ አመሰግናለሁ